በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክርስቶስ ተንሥአ እሙታን በዐቢይ ኃይል ወስልጣን አሰሮ ለሰይጣን አጋዞ ለአዳም ሰላም እምይእዜሰ ኮነ ፍስሓ ወሰላም። የተከበራችሁ የእግዚአብሔር ቤተሰቦች እንደምን ከረማችሁ እንደምን ዋላችሁ? እንደምንስ በዚህ ሰዓት ቆያችሁ? ከዚህ በፊት ባለ አምሳውን አስመልክቶ ከዘወረደ እስከ ትንሣኤ ድረስ ያለውን በየሳምንቱ ፕሮግራም በማውጣት ኢሁዶቹ ምን እንደምባሉ ከነትርጉማችሁ ሳቀርብላችሁ እንደነበረ ይታወሳል። ዛሬ ደግሞ የትንሣኤው ጸጋ በሚል አንድ አጠር ያለ ቪዲዮ ይዤ መጥቻለሁና ቪዲዮውን ተመልክታችሁ ስለ ቪዲዮ ያላቸውን አስተያየት በኮሜንት እንድታጋሩኝ በእግዚአብሔር ስም እጠይቃችኋለሁ። የትንሣኤው ጸጋ በክርስቶስ ትንሣኤ ያገኘነው ጸጋ ታላቅ ነው። ከጨለማ ወደ ብርሃን ወጥተናል። ከሞት ወደ ሕይወት ተሻግረናል። ሙታን የነበርን ሕያዋን፣ ምድራውያን የነበርን ሰማያውያን፣ ሥጋዊያን የነበርን መንፈሳውያን ሆነናል። ሞት ሆይ መውጊያ የት አለ? ሲኦል ሆይ ድል መነሳትህን የት አለ የምንል ሆነናል። ይህም በሆሴ ምዕራፍ 13 ቁጥር 14 በአንደኛ ቆሮንጦስ ምዕራፍ 10 ቁጥር 55 ላይ ተጽፎ ይገኛል። እንደ ቅዱስ ጳውሎስ እኛ አገራችን በሰማይ ነውና ከዚህም ደግሞ የምመጣ መድኃኒቱን እርሱንም ጌታን ኢየሱስ ክርስቶስን እንጠባበቃለን። እርሱም ሁሉን እንኳን ለራሱ ሊያስገዛ እንደምችልበት አሠራር ክቡር ሥጋውን እንደሚመስል የተዋረደውን ሥጋችንን ይለውጣል የምንል ውነናል። ይህም በፊልጵዎስ ምዕራፍ ሦስት ቁጥር 20 እስከ 21 ድረስ ተጽፏል። ናፍቆታችን ሁሉ በትንሣያችን እያገኘ ነው። ጸጋ እውን ማድረግ ነው። ድንኳን የሚሆነው ምድራዊ መኖራችንን ቢፈርስ በሰማይ ያለ በእጅ ያልተሠራ የዘላለም ቤት የሚሆን ከእግዚአብሔር የተሠራ ሕንፃ እንዳለን ማወቅና መገንዘብ ያስፈልጋል። በዚህ ውስጥ በእውነት እንቃጥታለንና በሰማይ የሚሆነውን መኖራችንን አንድን ልብስ እንደ ልብስ እንናፍቃለንና ለብሰን ራቁታችንን አንገኝም ይላል። ይህም በሁለተኛ ቆሮንጦስ ምዕራፍ አምስት ከቁጥር አንድ እስከ ሁለት ላይ ተጠቅሷል። ሐዋርያ ቅዱስ ጴጥሮስም ኢየሱስ ክርስቶስ ከሙታን በመነሳቱ ለሕያዋን ተስፋ ለማይጠፉ እድፋትን ለሌለበት ለማያልፍም ርስት እንደ ምሕረቱ ብዛት ሁለተኛ የወለደን የጌታችን የኢየሱስ ክርስቶስ አባት ይባረክ ብሏል። ይህም በአንደኛ ጴጥሮስ ምዕራፍ አንድ ቁጥር ሦስት ላይ ተጠቅሶ የሚገኝ ቃል ነው። ቅዱስ ጳውሎስም በሚመጡ ዘመናትም በክርስቶስ ኢየሱስ ለእኛ ባለው ቸርነቱ ከሁሉ የሚበልጠውን የጸጋውን ባለጠግነት ያሳየን ዘንድ ከእርሱ ጋር አስነሳን በክርስቶስ ኢየሱስም በሰማያዊ ስፍራ ከእርሱ ጋር አስቀመጠን ተብሎም ተጽፏል። ይህም በኤፌሶን ምዕራፍ 2 ከቁጥር 6 እስከ 7 ላይ ተጽፏል። እንዴት በዝግ መቃብር ተነሣ? ጌታችን ከመቃብሩ ድንጋዩን አንሱልኝ በር ክፈቱልኝ ሳይል በራሱ ኃይልና ሥልጣን መቃብሩን ፈንቅሎ እንደ ተነሣ እናውቃለንና፣ ይህንን እንዴት በዝግ መቃብር ተነሣ ለሚሉት ወገኖች መልስ የሚሆን አጭር ጽሑፍ ይዤ መጥቻለሁ። ጌታችንን ዮሴፍ ኒቆዲሞስና ገንዘው ከቀበሩት በኋላ የካህናት አለቆችና ፈሪሳውያን ወደ ጲላጦስ ተመልሰው፣ ጌታ ሆይ፣ ያ ሰው ክርስቶስ እየተባለ የምጠራው ገና በሕይወቱ ሳለ ከሦስት ቀን በኋላ እነሳለሁ እንዳለ ትዝ አለን። ስለዚህ ደቀ መዛሙርቱ መጥተው በሌሊት እንዳይሰርቁት ለሕዝቡም ከሙታን ተነሳ እንዳይሉ የኋላኝቱ ስህተት ከፊታኝቱ ይልቅ የከፋይት ሆናለችና፣ መቃብሩ እስከ ሶስተኛ ቀን ድረስ እንድጠበቅ እዘዝ አሉት። ጵላጦስም ብዙ ጠባቆች አሏችሁ፣ እንዳላችሁም አቃለሁኝና አስጠብቁ አላቸው። እነርሱም ሄደው ከጠባቆቹ ጋር ድንጋዩን አትመው መቃብሩን አስጠበቁ። በታላቅ ድንጋይ የተገጠመው መቃብር ድንጋዩ እንደታተመ ክርስቶስ ሞትን ድል አድርጎ ተነስቶአል። ይኸውም ምንም የማያግደው መለኮት በተዋህዶ ከሥጋ ጋር በመቃብር ስለነበረው ነበረው ቅዱስ ቄርሎስ እንደ ተናገረው በተዋህዶ የቃል ገንዘብ ለሥጋ የሥጋም ገንዘብ ለቃል በመሆኑ ነው። ለምሳሌ አይሁድ ብዙ ጊዜ በድንጋይ ቀጥቅጠው ሊገሉት ሲፈልጉ እያዩት ይሰወርባቸው ነበር፣ ከእጃቸውም ይወጣ ነበር። በመካከላቸው አልፎ ቢወጣ ቢገባ አያዩትም ነበር። ይህም በዮሐንስ ምዕራፍ 20 ቁጥር 59 ላይ ተጽፏል። ይህም የሆነው እንደ ነፍስና ሥጋ ተዋህዶ መለኮት ሥጋም በመዋህዶ ነው። ከትንሣኤ በኋላም ከአንዴም ሁለት ጊዜ ከተዘጋ ቤት በሩ ሳይከፈት የገባው ለዚህ ነው። ይህም በዮሐንስ ምዕራፍ 20 ቁጥር 19። በልደቱም ጊዜ እመቤታችን ቅድስት ድንግል ማርያም በድንግልና እንደታተመች የተወለደው ለዚህ ነው። ይህም በኢሳይያስ ምዕራፍ 6 ቁጥር 14፣ በማቴዎስ ወንጌል ምዕራፍ 1 ቁጥር 20-23፣ በሉቃስ ወንጌል ምዕራፍ 2 ከቁጥር 6-7 ላይ በዝርዝር ተጽፏል። መቃብሩን ማን ከፈተው? ጌታችን የተነሳው መግነዝ ፍቱልኝ መቃብሩን ክፈቱልኝ ሳይል ከሆነ መቃብሩን ማን ከፈተው፣ ለምንስ ተከፈተ የሚል ጥያቄ ይነሳ ይሆናል። በወንጌል እንደ ተጻፈው የአይሁድ ሰንበት ቅዳሜ ካለፈ በኋላ እሁድ በማለዳ ፀሐይ ሲወጣ መግደላዊት ማርያም፣ ያይቆብ እናት ማርያም፣ ሶሎሜም ሽቱ ሊቀቡት ወደ መቃብሩ መጥተው ነበር። ትልቁ ጭንከታቸው ድንጋዩን ከመቃብሩ ደጃፍ ማን ያነሳልናል የሚል ጥያቄ ነበር። ድንጋዩ እጅግ ትልቅ ነበርና፣ አሸቅቦ አይተው ድንጋዩ ተንከባሎ እንደነበር ተመለከቱ። ወደ መቃብሩም ገብቶ ነጭ ልብስ የተጎናጸፈ ጎልማሳ በቀኝ በኩል ተቀምጦ አዩና ደነገጡ። በጎልማሳ አምሳል የተገለጠላቸው የጌታ መልአክ ነው። እርሱ ግን አትደንግጡ፣ የተሰቀለውን የናዝሬቱን ኢየሱስን እንደምትፈልጉ አውቃለሁ፣ እሱ በእውነት ተነሥቶአል፣ በዚህም ዓለም የለም አላቸው። ይህም በማርቆስ ወንጌል ምዕራፍ 16 ከቁጥር 17 ተጽፏል። ጌታችን በዚህ መቃብር ከተነሣ በኋላ ባዶ የነበረውን መቃብር የከፈተው ይህ የጌታ መልአክ ነው። የከፈተበትም ምክንያት በእምነት የመጡ እነዚህ ሴቶች ያልተነሳ መስሏቸው ዘወትር በመመላለስ እንዳይቸገሩ ለማሳየት ነው። አንድም ትንሣኤውን እንዳይጠራጠሩ ነው። በቅዱስ ማቴዎስ ወንጌልም በሰንበትም መጨረሻ የመጀመሪያውን ቀን ስነጋ መግደላዊት ማርያምና ሁለተኛ ማርያም መቃብሩ ሲያዩ ሊያዩ መጡ። እነሆም የጌታ መልአክ በቦታው ነበረና የመጡትን ሰዎች ለምን ታለቅሳላችሁ? የተሰቀለውን ጌታ እንደምትሹ አውቃለሁ እሱ ግን ተነስተዋል እንዳላቸው የመጽሐፍ ቅዱስ ታሪክ ያስተምረናል። የዛሬን በዚህ ያበቃው። ሳምንት በሌላ ቪዲዮ እስከምንገናኝ የትንሣኤው በረከትና ቸርነት ከሁላችን ጋር ይሁን። በስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር ይቆየን።